እንኳን ለኢሬቻ በዓል በሰላም አደረሳችሁ። በኦሮሞ ህዝብ ዘንድ በየዓመቱ የሚከበረው የኢሬቻ በዓል በዘንድሮ ዓመት በታላቅ ድምቀት ይከበራል። የዘንድሮ በዓል ለየት የሚያደርገው የኢትዮጵያ የከፍታ ዘመን ላይ የማንሰራራ ዘመን ላይ ያለችበትና ና የታላቁ ህዳሴ ግድብ ገንብተን አስመርቀን ያለንበት ወቅት ነው። ስለዚህ በዓሉ የተለየ ድርብ ያደርገዋል። ይሄ በዓል የኦሮሞ ህዝብ በዓል ነው። በገዳ ስርዓት ውስጥ ያለ በዓል ነው። በዓሉ ከጨለማ ወደ ብርሃን የሚያሸጋግር የሰላም፣ የፍቅር፣ የአንድነት የሆነ በዓል ነው። በዓሉ እንግዲህ የኦሮሞ ህዝብ ባህል ይሁን እንጂ ሁሉም ኢትዮጵያውያኖች በጋራ የምናከብረው ሁሉም ኢትዮጵያ ብቻ ሳይሆን ከውጭ የዓለማት ጭምር ወደ ሀገራችን መጥተው ይህም በዓል ለመታደም የሚመጡ የውጭ ሀገር ዜጎች ጭምር የሚሳተፉበትና በብዙ ሚሊዮን የሚቆጠር የከተማችንም ከመላ ሀገሪቱም መጥተው በከተማችን ፊንፊኔ የሚከበር በዓል ነው። በዓሉ የሰላም የጤና የደስታ የብልጽግና እንዲሆንላችሁ የአራዳ ክፍለ ከተማ አስተዳደር ይመኛል። መልካም በዓል።